ሰላም ተመልካቾች እንዴት ናችሁ? ያለው? እግዚአብሔር ይመስገን እንዴት ናችሁ እናንተ? ባላችሁበት ፍጹም ሰላም እመኝላችኋለሁ። ዛሬ ደግሞ ደስ በሚል ሁኔታ በጥያቄ ቁጥር 4 መጥቻለሁ። በጣም አስገራሚ ጥያቄና ሁላችሁም የምትማሩበት ልምድ የምትቀስሙበት ወይንም ደግሞ ተመሳሳይ ታሪክ ያላችሁ ተመልካቾቼ በጣም ብዙ ኤክስፒሪየንስ ሼር የምታደርጉበት ጥያቄ ነው እና እስኪ ጥያቄውን አዳምጠን እንመለስ። ሰላም ወንድሜ እንደምን አለህ? ኤነኝ እዚሁ አዲስ አበባ ለዘመናት ከብዙ ችግርና ፈተና ያየሁበት ከልቤ የማፈቅረው አንድ ፍቅረኛ ነበረኝ። ነገር ግን የጓደኝነት ጉዟችንን በማቆም ሽማግሌ ተልኮ መጋባት እንዳለብን ስምምነት ላይ ደረስን። ሽማግሌ ከመላኩ በፊት ግን አባቴ ማወቅ ስላለበት ያለውን ሁኔታ በዝርዝር ምንም ሳላስቀር ተረኩለት። አባቴም ጥያቄን መቀበል ሲገባው አይንሽን ላፈር ይህንን ልጅ ካገባሽ አለኝ። አእምሮዬ ተወጠረ፣ ነፍሴም ተጨነቀች። እባክህን ወንድሜ ምንትለኛለህ ይላል። በጣም አስገራሚ ጥያቄና የሚያሳዝንም ጥያቄ ነው። ባይዘወይ በጣም የምታፈቅረው በጣም የምትወደው ልጅ አለ። ያው በጓደኝነት ደግሞ በጣም መከራም ደስታም ሀዘንም አሳልፈዋል መጨረሻ ላይ ግን የጓደኝነቱን ወይ የፍቅር ጉዞውን የጓደኝነቱን ሕይወት አቁመው ራሳቸውን በጋብቻ ለመወሰን ስምምነት ላይ ይደርሳሉ። ስምምነት ላይ ከደረሱ በኋላ ደግሞ አንድ መሰናክል ያጋጠማቸዋል። ሲጀመር ያው ሕይወት በመሰናክል የተሞላች ነች። ሕይወት በመከራ የተቃኘች ነች እና ስምምነት ላይ ከደረሱ በኋላ አንድ ችግር ያጋጠማቸዋል። ችግሩን በጣም ወደው ልጅ በጣም ማፈቅረው ልጅ ለብዙ ጊዜ አብሮኝ የቆየ ልጅ አለ። አሁን ግን ላገባው ፈልጋለሁ ብላ ለሚወዳት አባቷ በዝርዝር ካስከፐ ታሪኩን ትተርክለታለች፣ ተመልካቾች እንዳጋጣሚ ሆኖ ደግሞ ልጁን አባቷ በደንብ የሚያውቀው ማንነቱን ሁለንተናውን በደንብ የሚያውቀው ልጅ ነውእና እና በሚያሳዝን ሁኔታ የልጅቷን ጥያቄ ግን አባትዮ ሊቀበል አልቻለም። ስለዚህ ነፍሴ የተወጠረች ምን ትለኛለህ ነው። በእውነት ለመናገር እናትና አባቶቻችን በጣም ብዙ ዋጋ ከፍለው ብዙ ነገር ሳክሪፋይ አድርገው ነው እዚህ ደረጃ ያደረሱን። እና በአንድ በኩል የእናትና አባትን ሀሳብ፣ እይታ ማክበር ግዴታ ነው መቀበልን መተግበር አለብን። ነገር ግን ስለ ትዳር ሲነሳ፣ ስለ ፍቅር ሲነሳ ግን የእናት አባትን ሀሳብ ተቀብሎ አፕላይ ማድረግ አለባችሁ በሚለው ሀሳብን ን ያልስማማው ተመልካቾች በነገራችን ላይ በጣም አስቸጋሪ ነው እና እግዚአብሔር እንኳ በሰው ልጆች ምርጫ ጣልቃ አይገባም። እግዚአብሔር የነፃነት አምላክ ነው። ፈጣሪ እንኳ ሆኖ ሳለ በማንም ላይ አስገድዶ ቀንበር አያስቀምጥም። ለምሳሌ ሁለቱ ፍጥረታትን በገነት ውስጥ ስትመለከቱ ብሉ፣ ጠጡ፣ ይችን ፕላኔት አስተዳድሯት፣ ግዟት ሁሉ ነገር ከፈቀደላቸው በኋላ ግን ይችን ዛፍ ከበላችሁ ሞትን ትሞታላችሁ የሚል ትዕዛዝ ሰጣቸው። እዚህ ጋውን ተመልካቾች የምርጫ ጉዳይ ነው። በገነት ውስጥ ያለው ማንኛውም ፍራፍሬ በሙሉ ተፈቅዶላቸዋል። ከዛ ሁሉ መካከል ግን የተከለከሉት አንዷን ነገር ብቻ ነው። በነገራችን ላይ ሰው በተፈጥሮ የተከለከለውን ነገር ማድረግ ደስ ይለዋል። ሰው በጣም እጅግ አመፀኛ ፍጥሮ ነው። ነገር ግን የተሰጣቸውን ነገር ሁሉ ወደ ጎን በመተው የተከለከሉትን ነገር በሉ ወደጉ የሞት ሞትን አመጡ ማለት ጸጋቸው ተገፈፈ ወደ መሬት ተወረወረ ማለት ነው። ተመልካቾቼ እዚህ ጋር የምንረዳው የሰው ልጅ በዚህች ምድር ሲኖር የራሱን ዕጣ ፈንታ መወሰን ያለበት በራሱ ነው። አንድ ሰው ነፍስ ካወቀ የአእምሮ ሜንታሊቲ ካደገ ጨለማውን ከብርሃኑ፣ ሜዳውን ከሸለቆው፣ ቀኙን ከግራው የመለየት የመመርመር ስልጣና እግዚአብሔር በባህሪው ዲሞክራት ነው። ለምሳሌ በክርስቲያን የስም ኮንሰፕት ምን አይነት አመለካከት አለ? እሳትና ውሃን አስቀምጨልሃለሁ፣ ስለዚህ ልጅ ሆይ ወደ ፈለግ ከው እጅህ ስደድ ይላል። ስትፈልጉ ተራራውን፣ ስትፈልጉ ሜዳው፣ ስትፈልጉ ጨለማውን፣ ስትፈልጉ ብርሃኑ፣ ስትፈልጉ የፊቱን፣ ስትፈልጉ ደግሞ የኋላው፣ ስትፈልጉ ከፍታውን፣ ስትፈልጉ ደግሞ ዝቅታውን የመምረጥ ነፃ ፍቃድ አላችሁ። ፍሪ ዊል ወይንም ነፃ ፍቃድ የሚባለው እዚህ ጋ ነው። የሰው ልጅ ነፃ ፍቃድ ተሰጥቶታል። የሰው ልጅ ነፍስና ስጋ ተዋህደው ከተፈጠሩ በኋላ ምልኡ ሆኖ ከተፈጠረ በኋላ በዚች ምድር ላይ የራሱን እጣፈንታ የመወሰን ኦቶሪቲ ወይም ደግሞ ስልጣን አለው። ይቺ ልጅ ኢትዮጵያ ውስጥ ከሚሊየን ወንዶች መካከል ይች ይሄ ልጅ መርጣለች። ነፍሷ የወደደው ነፍሷ የሚያፈቅረው ይሄ ልጅ ብቻ ነው። ከሚርመሰመሰው ህዝብ መካከል የኔ የምትሉት አንድ ሰው አለ። አንድ ሰው ለአንድ ነው። ስለዚህ ይሄ ልጅ ወደደችው፣ አፈቀረችው። በጓደኝነት ብዙ ላይፍ ብዙ ህይወት አሳለፉ። መጨረሻ ላይ ግን በጋብቻ ራሳቸውን መወሰን ፈለጉ። በመሃል ግን ፈተና መጣ። እናንተ የመረጣችሁን ትንሰው ተመልካቾቼ ቤተሰብ አንቀበልም ቢላችሁ ምን አይነት ስትረስ ውስጥ ምን አይነት ጭንቀት ውስጥ እንደምትገቡ አስቡ። በነገራችን ላይ ተመልካቾች፣ አንደገል እንገራቸው። በልባችሁ ላይ እውነት ካለ፣ እውነት እውነት እላችኋለሁ ትፈተናላችሁ። በእናንተ ልብ ውስጥ እውነት ካለ ትፈተናላችሁ። የሚፈተን ህይወት ምንኛ እድለኛ ነው። በእናታችሁ። የሚፈተን ህይወት እድለኛ ህይወት ነው። እንደውም አንድ ሰው ስለ ፈተና ሲናገር ይላል ምን ይላል? እናንተ ሰዎች ድንጋይ የሚወረውሩት ወደ ባህር ዛፍ ሳይሆን ወደ ማንጎ ዛፍ ነው ይላል። ተመልካቾች፣ እናንታውን ፍሬ አውርዳችሁ ለመብላት ድንጋይ የምትወረውሩት ወደ ባህር ዛፍ ነው ወይስ ወደ ማንጎ ዛፍ ነው? ድንጋይ የምትወረውሩት ወደ ማንጎ ነው። ምክንያቱም የሚበላ የሚጣፍጥ ፍሬ የሚገኘው ከማንጎው ዘንድ ነው እና ህይወታችንም ልክ እንደዛ በምድር ላይ ስትኖሩ በላይፋችሁ፣ በህይወታችሁ በየትኛውም እንቅስቃሴ ማዕበል ፈተና የሚበዛ ከሆነ እናንተ ውስጥ ማንጎ አለ ማለት ነው። ፍሬ አለ ማለት ነው። ሰዎች ሁሉ የሚመገቡት በጎ የሆነ ማንነት በጎ የሆነ አይደንቲቲ ማንነት አለ ማለት ነው። ስለዚህ ይቺ ልጅ እንደውም አባቷ ሌላት የሚገባው የኔ ልጅ በጣም በጣም አንበሳ ጎበዝ፣ ኮራሁብሽ ትዳር ልትይጂ ነው። በጣም የእሷን ሀሳብ አፕሪሼት ማበረታታት፣ ጋብቻ ወደሚባለው ቅዱስ ህይወት እንድትገባ ሳፖርት ሊያደረጋት ይገባ ነበር። ነገር ግን ሀሳቧን ተቃውሞታል። የኔ ናት ይህ ቪዲዮ እንደሚደርስሽ እርግጠኛ ነው። ልነግርሽ የምችለው ሁለት ነገር ነው እዚህ ጋ ሁለት አይነት ምርጫ አለ የመጀመሪያው ምርጫ የአባትሽን ሐሳብ ተቀብለሽ ለዘላዓለም ሃምሳ ዓመት ስልሳ ዓመት እንኳ ብትኖሪ የማትፈልጊውን ሕይወት በእነዚህ ዓመታቶች ውስጥ መግፋት ሁለተኛው ምርጫ ደግሞ ነፍስሽ የመረጠችውን ልብሽ የፈቀደውን መንገድ ተከትለሽ ሕይወትሽን እያጣጣምሽ መኖር ነው ስለዚህ አንድ የአባትሽን ሀሳብ፣ ሁለት ደግሞ የአንቺን የነፍስሽን ምርጫ የመምረጥ ነጻ ፈቃድ አለሽ ማለት ነው። ሰው ወደ ፈለገው መንገድ እጁን መዘርጋት ይችላል፣ የፈለገውን ትራክ መምረጥ ይችላል። ማንም ሰው በእናንተ ላይ አስገድዶ ቀንበር መጫን አይቻለው። የራሳችሁን ደስትኒ የራሳችሁን ምርጫ የምትወሰኑት እናንተ ብቻ ናቸው። ስለዚህ ከመጨነቅሽ በፊት ደግሞ የሚያስጨንቅሽን በሙሉ ለፈጣሪ አሳልፈሽ መስጠት መቻል አለብሽ። ሁሉም መልስ ሁሉም ነገር ከፈጣሪ ዘንድ ነው። ይህ ልጅ ሀሳብሽን አባትሽ ቢቃወመውም እንኳን ለአንቺ የተሰጠ ትክክለኛ አዳም ከሆነ ያንቺ ባል ከመሆን የሚያግደው ምንም አይነት ነገር የለም። ስለዚህ የሚያስጨንቅሽን በፈጣሪሽ ላይ ጣይው። እሱ እንዲሰራልሽ፣ እሱ እንዲያከናውንልሽ ልብሽን መክፈት መቻል አለብሽ። እግዚአብሔር ሁሉን ነገር መፈጸም፣ ሁሉ ነገር ማከናወን፣ ሁሉን ነገር ማድረግ ይቻለዋል። እርሱ በባህሪው ኤልሻዳይ ነው። ጭንቀት ምንም ላይፈይድ፣ የነገን ህይወት ያበላሻል። ይሄ አሁን ያለንበትን ሞመንት ቅጽበት ያበላሻል። ስለዚህ የአባትሽን ሐሳብ ለማስቀየር እጅግ ዋጋ መክፈል መቻል አለብሽ የመጀመሪያው ነገር። ሁለተኛው ነገር ግን ፈጣሪሽ ጋር በቀጥታ ሂደሽ ዋጋ መክፈል መቻል አለብሽ። ጌታ ሆይ አንተ ታውቃለህ ማለት መቻላለች። አንተ ሁሉም ታውቃለህ። አንድ በጣም የሚገርመኝ ተመልካቾች፣ አንድ በጣም የሚገርመኝ ሐሳብ አለ መጽሐፍ ቅዱስ ላይ ሐዋርያው ቅዱስ ጴጥሮስ ታውቁታላችሁ። ሰይፍ እንኳ ቢመጣ እስከ መጨረሻው የህይወት እስትንፋስ ድረስ አብሬ እጓዛለሁ እያለ ፈጣሪው ጋር ይከራከር ነበር ታስታውሳላችሁ። ጴጥሮስ ተው እንዲህ አትበል እያሉ ነው እንግዲህ አስቡት፣ ከጌታ ፊት ሁኖ ጌታው ጋር መከራከር አይከብድም። ሰይፍ እንኳን ቢመጣ ይሄ አልበቃ ብሎት፣ ሌሎቹ እንኳን ቢክዱህ እኔ ግን አልክድህም። መጨረሻ ላይ ግን ቅዱስ ጴጥሮስ መከራው ሲመጣ ጨለማው ሲመጣ ጌታውን ሸመጠጠ፣ ካደ ማለት ነው። በኋላ ላይ ታዲያ ከሆነ ጊዜ በኋላ ጴጥሮስ ሆይ ተወደኛለህን? ብሎ ጠይቀው ጌታ ሆይ እንደምወድህ አንተ ታውቃለህ ብሎ መልሶለታል። ከመጀመሪያው ስህተቱ ተማረ። አንተ ታውቃለህ ማለት አለብን። ተመልካቾች፣ በየትኛውም የህይወት ፈተና ውስጥ ሐዘን ቢመጣ፣ ችግር ቢመጣ፣ ትዳራችሁ ቢፈተን፣ የትኛውም አይነት ቻለንጅ ቢመጣ ጌታ ሆይ አንተ ታውቃለህ፣ መርከቤን አንተ ምራት ማለት አለብን። ቅዱስ ጴጥሮስ ከአሁን በፊት ጭራሽ ሌሎቹን እንኳ አሳልፈው ቢሰጡ እኔ አሳልፍ ያልሰጥም ብሎ ስለተከራከረው ያን ስላስታወሰ ከዛ ስህተት ስለተማረ ቅዱስ ጴጥሮስ ተወደኛለህን ሲለው ጌታ ሆይ እንደምወድ አንተ ታውቃለህ። ስለዚህ ይህንህት በትዳሬ አንተ ታውቃለህ፣ በይሉ ጌታሽን አንተ ታውቃለህ። በእኔ ጥረት እዚህ ድረስ መጥቻለሁ፣ አሁን ግን መርከቤን ለአንተ ሰጥቻለሁ፣ መንገዴን ለአንተ አስረክቤያለሁ። ስለዚህ አንተ ታውቃለህ በይው። ከሀዘንች ከጭንቀትሽ ነፃ ትሆኛለሽ። አንተ ታውቃለህ ስትይ የአባትሽን ልብ ምናልባት የእግዚአብሔር መንፈስ ሊያራራው ይችላል፣ ሀሳቡን ሊያስቀይረው ይችላል፣ በሀሳብሽ ሊስማማ ይችላል። ይሄ ነው ልሽ የምችለው የኔት። እግዚአብሔር ከአንቺ ጋር ይሁን፣ በርቺ። ያሉትን መፍትሄዎች በሙሉ ያሉትን መንገዶች በሙሉ ከእግዚአብሔር ጋር ሆነሽ ሞክሪ። እግዚአብሔር የፈቀደው ይሆናል። ተመልካቾቼ ዳግም በሌላ ጥያቄ እስከ እስከምንገናኝ ድረስ ባላችሁበት ሰላማችሁ ብዝት ይበል። ለዚህ ቻናል አዲስ የሆናችሁ ሰዎች ላይክ፣ ኮሜንት፣ ሰብስክራይብ